ይሄኛው ደግሞ የሚያምር ሽፎን ነው። ቀይ ሆኖ ቀይና ደግሞ መሀል አበቦቹ ሮዝ ነገር በሮዝ ሆኖ ፈዛዛ ሮዝ የተሰራ ነው። ነጠላ ለምፈልጉ በግማሽም በትልቅ መሰራት ይችላል። በጥበብ ነጠላዎች ለምፈልጉ በጥበብ ነጠላዎች አሰራላቸዋለሁ ማለት ነው። ይሄ ደግሞ በፈንድሻ የተሰራ ነው። አንዳንዴ ቀጭን ከሽከሽ የሚፈልጋለ። እቺ በፈንድሻ ያለቀች ነች። በጣም ነው የሚያምር ሽፎኑ። እንግዲህ አዲስ ዓመትም እየመጣ ነው አይደለ? አዲስ ዓመትም ትሆናለች ብያስባል። እራሷ ነች አንድ አበባ ፍንትክትክ ያለች ነች። አምስት ሜትር እስከ ነጠላው ጥንቅቅ ብሎ አልቆለት አምስት ሺህ አምስት መቶ ነው እምሰራላችሁ። ለብዙ ጊዜ በውስጥ መስመርና በኮመንት ጠይቁን ነበረ፣ ሽፎን አልባሳትን መቼ ነው የምታቀርቡት ካላችሁ፣ አሁን ዛሬ በዚህ ቪዲዮ ለእናንተ ሽፎን አልባሳትን እናሳያችኋለን። አብራችሁን ከቆያችሁ የሚመጥናችሁ ለእናንተ የሚሆን ሽፎን አልባሳትን ታገኛላችሁ። ልክ ነኝ አይደለም? ልክ ነህ ቴዲ። ዛሬ ምን ምን አለ? ሰላም፣ በጣም ጠፋችሁብን በሽፎን ሰላም ናችሁ? እግዚአብሔር ይመስገን ደህና ነኝ። አሁን እንግዲህ አዲስ ነገር ሲመጡ እኔም አብሬ በአዲስ መጥቻለሁ ማለት ነው። በጣም በጎንሽ የሚታየኝ አረንጓዴ ነገር አለ፣ ፋሽን ነገር ይመስለኛል ሱና ሳይት ሽ ወደለበስሽ ብኔት እ ይህ አሁን እንግዲህ በጣም የሚያምር ሳተን ሽፎን ነው። በጣም የሚያምር ነው። አሁን ላይ ደግሞ በጣም እየተለበሰ ያለ ነው። እንግዲህ እናንተም ታዩት አላችሁ አዲስ መሆኑን እኔ ከማሳየቴ በፊት በደንብ አይታችሁታል ብዬ አስባለሁ። በጣም የሚያምር ሽፎን ነው፣ በዛ ላይ ሳተን የሚባል አሁን ምን መጣ ደግሞ፣ በሳተን መሰራት ጀመረ። ሳተን ማለት እንግዲህ ለሀበሻ ቀሚስ በውስጡ የምንጠቀመው ነው ሳተን አዎ፣ እሱን አዎ፣ እሱን ለምን ተጠቀሙት? በሽፎን ተጠቀሙት። በዛ ላይ በጣም ምቾት አለው። ብዙ ጊዜ በአራት ነው ሰው የሚወደው። በአራት ለሚፈልጉ በአራት ይሰራል፣ በስድስት ለሚፈልጉ በስድስት ይሰራል፣ በአምስት ለሚፈልጉ በአምስት ይሰራል። በእናንተ ምርጫ ቆንጆ ሆኖ ይሰራላችኋል። ነጠላው ደግሞ በዚሁ ከለር ተሸምኖ ይሰራላችኋል። በትልቅም በትንሽ ነጠላ ለምፈልጉ ቆንጆ ሆኖ ይሰራል። በጣም ነው የሚያምረው። እንግዲህ እንደምታዩት አይን የሚዝ የሚያምር ደስ የሚል ሽፎን ነው። በዛ ላይ ለሰውነታችሁ በጣም ቀላል ነው የሚሆነው፣ አይከብዳችሁም። አምስት ሜትር እስከ ነጠላው ጥንቅቅ ብሎ አልቆለት አምስት ሺ አምስት መቶ ነው ምሰራላችሁ። እንደዚሁ በአራት ሜትር ለምፈልጉ፣ በስድስት ሜትር ለምፈልጉ ደግሞ እሱ እንግዲህ ዋጋውን እያየን እንነጋገራለን ማለት ነው። በጣም ነው የሚያምረው። እንግዲህ እንደምታዩት ተወዱታላችሁ ብዬ አስባለሁ። ይሄኛው ደግሞ የሚያምር ሽፎን ነው። እንደምታዩት ከለሩ ቀይ ሆኖ፣ ቀይና ደግሞ መሀል አበቦቹ ሮዝ ነገር በሮዝ ሆኖ ፈዛዛ ሮዝ የተሰራ ነው። በጣም ነው የሚያምረው ከለሩ ከለርፉል ነው ው በጣም እውነት። ይሄ እንግዲህ በአምስት ሜትርም በአራት ሜትርም እራሳቸው በፈለጋችሁት ሲሰራ በጣም የምትወዱት አይነት ልብስ ነው የሚሆነው። በዛ ላይ ልስላሴው ከዲዛይኑና ከከለሩ በላይ ልስላሴው ለሰውነት ምቹ፣ ቀላል፣ ሙቀት ማይሰጣቸው ምቾት ይሰጣቸዋል። በጣም ነው የሚያምረው። እንግዲህ አዳዲስ ነገር ሲሰራ ለሰው ምቹ እንዲሆን ነው እየተደረገ ነው አይደል የሚሰራው። ስለዚህ ሳተን መሆኑ ለሰውነታችን እንዲመቸን ነው ሳተን ያደረጉት። በጣም ነው የሚያምረው። እንግዲህ ይሄ ሰርተን ቅቅ ብለው አምስት ሺህ አምስት መቶ እሰራላቸዋለሁ ማለት ነው። ተወዱታላችሁ ብዬ አስባለሁ። እነዚህ ከለሮች በሌላም ከለሮች አሉት። በፈለጋችሁት ከለር ያው ስንገናኝ እልክላችኋለሁ። ስልክ ላይ መገናኘት ስለምንችል እልክላችኋለሁ ማለት ነው። ቆንጆ ልብስ ነው። ተወዱታላቸው። ይሄኛው ከለሩ ደግሞ ወደ ኦሬንጅ የሄደ ከለር ነው። በጣም ያምራል ቢጫ ሆኖ በጣም የሚያምር መሀል ላይ ደግሞ ሌሎች ቅጠሎች ዲዛይኖች አሉት። በጣም ያምራል። ተወዱታላችሁ ብዬ አስባለሁ። ከለሩ ደግሞ ይሄ ድምቅ ያደርጋል ያምራል። ሁሉም ቀዩም፣ ይሄም ያደምቃል። በጣም የሚያምር ነው። ይሄውም በአምስት ሜትር ሲሰራ በጣም ያምራል። በስድስት ደግሞ ለምፈልጉ በጣም ሰፊ ሆኖ ዘንቀትቀት የሚል ነው የሚሆነው። ተወዱታላችሁ። እንደ ሰው ነው። አንዳንዴ ሰው በጣም ሰፋ ብኝ ይላል። አንዳንድ ደግሞ በጣም ሲጠባ አልወድም ይውላል። እንደናንተ እንደኔ እንደኔ ግን በአምስት ሜትር በቂ ነው ብዬ ነው የማስበው። ነጠላው እንግዲህ በትልቅም በጥርጥርም በሰፊ በመነንም ነጠላ ለምፈልጉ በግማሽም በትልቅም መሰራት ይችላል በጥበብ ነጠላዎች ለምፈልጉም በጥበብ ነጠላዎች አሰራላቸዋለሁ ማለት ነው ቆንጆ ሆኖ እንደዚህ ያልቆለት አምስት ሺ አምስት መቶ ይሄኛው ደግሞ ስቶክ ሽፎናችን ነው እስካሁን ሳተን አሳይቻለሁ ይሄኛው ደግሞ ስቶክ ሽፎናችን ነው ይሄም አርበ ሰፊ ነው በአምስት ሜትር በአራት ሜትር ሚሰራል በስድስት ሜትር ሚሰራል እንደ እናንተ ምርጫ ነው እኔ ግን ሚሰራ መላችሁ በአምስት ሜትር ነው በአምስት ሜትር በ ጥያቄ ነው ብዬ ነው የማስበው። በጣም ነው የሚያምረው። ይሄ ደግሞ አበባዎቹ ቆንጆ ናቸው። የሚያምር አበባ ነው ያለው ድምቅ የሚያደርግ ሽፎን ደግሞ አበባው ድምቅ ሲል ልብሱ ያምራል፣ ውበት ይኖረዋል። በጣም ነው የሚያደምቃችሁ። በዛ ላይ ቀላል ነው። አንዳንድ ስቶኮች ከበድ የሚላለው እና ለሰውነታችን ብዙ ጊዜ ከበደን የሚሉ ሰዎች አሉ። ይሄ ግን እንደምታዩት ቀለል ያለ ስቶክ ነው፣ ለሰውነት የሚቀል ነው። ይሄ አሁን በፈለጋችሁ ዲዛይን አንገት ላይ ኦም አራት ማዘንም ቪም ተላላፊም ብዙ አይነት ዲዛይኖች አሉት፣ መሰራት ይችላል። እንደዚህ አልቆለት አምስት ሺ አምስት መቶ ነው ማለት ነው። ይችኛዋ ሽፎን ደግሞ በጣም የምታምር ሽፎን ነች። ዲዛይኗ ልቀመብ ላይ ተሰራች፣ የምታምር ናት። ደስ ምትል መሀል ላይ ያሉት ዲዛይኖች ብዙ አይነት ዲዛይኖች አሉት። በጣም ያምራል። እንት ነው ቀላል ላይ የሆነ ስቶክ ነው። ለሰውነት የማይከብድ የሆነ ስቶክ ነው። ይኸውም በአራት ሜትርም በአምስት ሜትርም በስድስት ሜትር ይሰራላቸዋል። ነጠላው እንደነገርኳችሁ በፈለጋችሁት ነጠላ ሳይዝ መሰራት ይችላል። ትልቅ ለምፈልጉም ትልቅ፣ መካከለኛ መካከለኛ ይሆናል። ጥበብ ነጠላ ለምፈልጉ ብቻ ነው ዋጋ ሊጨምርባችሁ የሚችለው እንግዲህ እንደዚህ አልቀለት በአምስት ሜትር አምስት ሺህ አምስት መቶ ነው ማለት ነው። ይህቺኛ ሽፎን ደግሞ አርበ ጠባብ ሽፎናችን ነች። እንደምታዩትም አርበ ጠባብ ነች። ይቺ አሁን በአራት ሜትር ትሰራ ቢባል በአራት ሜትር አይሰራም አይሆን ጠባብ ነው። በአራት ሜትር አያምርምም አይሰፋምም። ስለዚህ ይሄ በአምስት ሜትርና በስድስት ሜትር ነው የሚሰሩት። አብዛኛውን ሰዎች በአምስት ሜትር ነው የሚያሰሯቸው፣ ግን ከዛ የሚስፋ ካሉ በስድስት ሜትር መሰራት ይችላል። በጣም ቆንጆ ነው። ሻይን ነገሮች አሉት። በዛ ላይ ቢጫም አለው። ዶቃም ከለር አለው ሻይኑ ነገሩ እንደምታዩት ያምራል። ላግዝሽ እንደዚህ እ በማያሳግዘኝ ሻይኑን በደንብ እንዲያዩት። ሻይኑን አየኸው? በጣም የሚያምር ሻይን አለው ለሰውነት ደግሞ በጣም ቀላል ናቸው እነዚህ ሽፎኖች። ተሰርቶ አልቆላት ስታዩ ደግሞ እንዴት ውበት እንዳላቸው በጣም ነው የሚያምሩት። ይሁም በአምስት ሜትር ሲሰራ በጣም ተወዱታላቸው አራት ማዘን በፈለጋችሁት በኦም በቢም ይሰራል። በተላላፊም ይሰራል። እጁ ሙሉ ለመፈልጉ አጓጉ ለመፈልጉ ሁሉም ሆኖ ይሰራላቸዋል። ገበር ሙሉ ገበር ከወገብ በታች ለመፈልጉ እንደፈለጋችሁ ዲዛይን ይሰራል። እች እንደዚህ አልቆላት አምስት ሺ አምስት መቶ ነች። እችኛ ሽፎን በጣም የምታምር ሽፎን ነች። ፐርፕል ከለር ወይን ጠጅ ነገር ነች። አዎ ወይን ጠጅ ሆና ደመቅ ብላ አበባዎቹ ልቅም ብሎ የተሰሩ በጣም የሚያምር ሰንከትከት ብሎ ያውን ሲሰራ እንዴት እንደሚያምር አበባዎቹ ደስ የሚሉ ሮዝ አበባዎች ናቸው። ማን ነው ወይን ጠጅ አበባዎች ናቸው። እንግዲህ አርበ ጠባብ ናቸው። አርበ ጠባቦች ደግሞ ውበት አላቸው። በዛ ላይ ጠባብ ናቸው፣ ለሰውነት ደግሞ ቀላል ናቸው። እቺ እንግዲህ እንደዚህ አልቆላት አምስት ሺ አምስት መቶ ሆናት። ዋጋው ተመሳሳይ ነው ግን የሚሰራው በአምስት ሜትር ነው በጣም ቁመታቸው ትልቅ የሆኑ ሰውነታቸው ግዙፍ የሆነ በስድስት ሜትር ነው የሚያሰሩት አብዛኛውን ጊዜ። እንዲሁ ደግሞ ተመጣጣኝ ሰው ከሆነ ደግሞ በአምስት ሜትር አልቆ ለት ሲሰራ በጣም የምታምር ዲዛይን ነው የምትሆነው። ተወጡታላችሁ፣ ቆንጆ የልብስ ነች። ይሄኛው ደግሞ ስቶክ ሽፎናችን ነው። ስቶክ ሽፎን ሆኖ ቀለል የሚል አንዳንዱ ስቶኮች ግራማቸው ከበድ የሚላሉ ይሄ ደግሞ ለሰውነት ቀለል የሚል ነው። ግራሙ አይከብድም፣ ለሰውነት አይከብድም። ቀይ ሆና ውስጡ በነጭ በነጭ የሚመስል ነገር የተሰራ ነው። በጣም ነው የሚያምረው። ቀይ ደግሞ እንደምታውቁት ያደምቃል። በጣም ነው የሚያደምቀው። በጣም ተወዱታላችሁ ብዬ አስባለሁ። ይሄን ልብሱን በዛ ላይ በአምስት ሜትር ነው የሚሰራው በስድስትም ከፈለጋችሁ በስድስት ይሰራል። በአራትም በቂ ነው፣ ግን እኔ የምመክረው በአምስት ሜትር ነው። በአምስት ሜትር ነጠላው ቆንጆ ሆኖ ተሰርቶ አልቆለት አምስት ሺህ አምስት ነው ማለት ነው። እሽኛ ሽፎን ደግሞ በጣም የምታምር ነጭ ሆና የምታምር ነች። ዲዛይኗ አበባዎቹ ደቀቅ ብላ የተሰሩ ደቀቅ ያለ አበባ ደግሞ አንዳንድ ሰዎች በጣም ይወዳሉ። ውበትም አለው ሲሰራ በጣም ቆንጆ ከለር ናት። እንዲሁ የምትስብ ደስ የምትል ከለራችን ነች። እንግዲህ አርበ ጠባብ ነው ሽፎን ነው። አርበ ጠባቦች ደግሞ የሚሰሩት በስንት ሜትር ነው? በአምስት ሜትር ነው። በአምስት ሜትር በስድስት ሲፈልግ ነው በስድስት የምንሰራው እንጂ በአምስት ሜትር አልቆለት። እቺ ቆንጆ ሆና ተሰርታ አንገቱ ኦም ይሆናል፣ ቪም ይሆናል፣ አራት ማዘንም ይሆናል በፈለጋችሁ ዲዛይን ሲሰራ። ከሽከሹ ደግሞ አንድ ከሽከሽም ፈንድሻ መሆን ይችላል ፈልጋችሁ ይሰራል። እንደዛ አልቆላት አምስት ሺ አምስት ነች። ይሄኛው ሽፎን ደግሞ ስቶክ ሽፎናችን ነው። ስቶክ ደግሞ አርበ ሰፊ ናቸው። ይኸውን ከለሩ በጣም የሚያምር ፖስትም ፎቶም አለው እንታውቁታላቸው። እንግዲህ ፖስት ልብስ ነው። በጣም ነው የሚያምረው ዲዛይኖቹ ደስ የሚሉ ቅጠሎች አሉት። መሀል ላይ የሚያምር ቅጠል አለው። መሀል ላይ መደቡ ደግሞ በጎመን ማነው በአረንጓዴ በጥለ የተሰራ ነው። በጣም ነው የሚያምረው። ይሄ በአምስት ሜትር እንደዚህ አልቆለት አምስት ሺህ አምስት መቶ ነው። በጣም የምትወዱት ስቶክ ሽፎን ነው። ለስላሳ ነው። ለሰውነት የማይረብሽ ሙቀት የማያቃጥል ሽፎን ነው። በጣም ተወዱታላችሁ። ከለሩ ደግሞ በጣም የሚስብ ወጣ ያለ ከለሩ ማለት ነው። ይሄ ሽፎናችን ደግሞ ስቶክ ሽፎን ነው። በጣም የሚያምር ነው ይሄ ልብስ። በነገራችን ቴዲ እንደዚህ ስታየው እና ሲሰራ በጣም ልዩነት አለው። ሲሰራ በጣም ነው የሚያምረው። በጣም ውበቱ እዚህ በላይ ነው። አሁንም አያምረውም እያልኩኝ ሳይሆን ሲሰራ ደግሞ በጣም ውበት ያለው ሽፎን ነው። በዛ ላይ አርበ ሰፊ ስቶክ ሽፎናችን ነው። ከለሩ ደስ የሚል ነው። መሀሉ በነጭ ነው። አበቦቹ በጎመን የተሰሩ ናቸው። ነጠለው እንግዲህ ወይ በጎመኔ ያልቃል፣ በመሀሉ በነጩ ያልቃል ማለት ነው። ወይ በሁለቱም ዲዛይን እንሸመንላቸዋለን። ይሸመናል። ይሄ በፈለጋችሁት ራሳችሁ በፈለጋችሁት ዲዛይን ነው የሚሰራው። በአምስት ሜትር ይሄ እንግዲህ አልቆለት አምስት ሺ አምስት መቶ ነው። ለስላሳ ነው፣ ለሰውነት አይከብዳችሁም። ቀለል ብላችሁ የምትለብሱ ሽፎን ነው። በጣም ነው የሚያምረው። አያምርም? ይሄ ሽፎን ደግሞ በሳተን የተሰራ ሽፎን ነው። እንግዲህ የመሃሉ ሳተኖቹ ላሳያችሁ። ይሄ ደግሞ የሚያምር ፈዘዝ ብሎ የተሰራ በፒንክ እና የሆነ ሮዝ ከለሮች አሉት። ፈዘዝ ያለ ሮዝ እና ጉመኔ ነገር አለው ፈዘዝ ብሎ የተሰራ ግን ፈዛዛ ሁኖ የሚያደምቅ አይነት ልብስ ነው። በጣም ነው የሚያምረው። ተሰርቶ ሲያልቀለት እንግዲህ ብዙ ፖስት ልብሶች ስላሉ ፎቶ መላክ እችላለሁ ለጠየቃችሁኝ። በጣም ነው የሚያምረው። እንግዲህ በአምስት ሜትር አልቀለት በጣም የሚያምር ዲዛይን፣ በመረጣችሁ ዲዛይን ይሰራላቸዋል። አምስት ሺ አምስት መቶ ማለት ነው ዋጋውም ተመጣጣኝ ነው። በፈለጋችሁ ዲዛይን ኦም ቪም ተላላፊም በፈለጋችሁ ዲዛይን ከለማኔ ዲዛይን አማራጭ ስላለ በፈለጋችሁ ዲዛይን ይሰራል። እንደዚህ አልቆለት ዋጋው ደግሞ 5500 ነው። ይሄኛው ደግሞ ሌላኛው ሳተን ልብሳችን ነው። አያምርም? በጣም ነው የሚያምረው። በጣም ነው የሚያምረው። አንዳንዴም ኖርማል ልብሶች ይመስላሉ ሳተኖች። ኦኬ። አዎ፣ በጣም ነው የሚያምረው። እንግዲህ መደቡ ደስ የሚል ዲዛይኖች አሉት፣ ደግሞ አበባዎች አሉት ወይ ነጠጅ ነገር ነው መደቡ፣ ወይ ነጠጅ ነገር ነው አበባዎቹ ደግሞ በወርቃማ የተሰሩ ናቸው። እንግዲህ በፈለጋችሁ ዲዛይን ሲሰራ መደቡ ደግሞ በዚህ በወይ ነጠጅ በመደቡ ነጠለው ሲሰራ በጣም የሚያምር ነው የሚሆነው ያደምቃቸዋል። ዋጋውም እንደነገርኳቸው አልቆለት እንደዚህ በአምስት ሜትር አምስት ሺ አምስት መቶ ነው። እቺኛ ሽፎናችን ደግሞ ስቶክ ሽፎናችን ነች። በጣም የሚያምር ከለር ነው አያምርም? በጣም ነው የሚያምረው። ከለሩ ደስ የሚል ነው። በዛ ላይ አበቦቹ ደስ የሚሉ ናቸው። እንደዚህ የሚያደምቅ አይነት ሽፎን ነው። ፖስት ላይ ፎቶ ላይ ያያችሁት ከሆነ እራሱ ከለር ነው። አንዳንዴ ፎቶ ላይ ኤዲቲንግ ይበዛበትና ደመቅ ይላል። ይሄ ግን እራሱ ነው። ፎቶ ላይ የምታዩት እራሱ ነው፣ በአካልም ስታዩት እራሱ ነው ማለት ነው። ስለዚህ በጣም የሚያምር ሽፎን ነው። ትወዱታላችሁ ይሄውን። በ4 ሜትርም በ5 ሜትርም ይሰራል፣ በ6 ይሰራል፣ ግን በ5 ሜትር ቆንጆ ሆኖ ያልቅላቸዋል። በ5 ሜትር እንደዚህ አልቀውለት 5500 ነው። ችኛ ሽፎናችን ደግሞ ስቶክ ሽፎናችን ነች። እሺ፣ በኦሬንጅ አበቦቹ በኦሬንጅ ዝብረቅ ብለው የተሰሩ ናቸው። በጣም ያምራሉ። መደቡ ደግሞ ወይነ ጠጅ ነው። ከለሩ ደግሞ በጣም የሚያምር ደመቅ ያለ ከለር ነው ስትለብሱት እንግዲህ ያደምቃቸዋል። በጣም የሚያምር ሽፎን ነው። በዛ ላይ በአምስት ሜትር ነው የሚሰራው። በአምስት ሜትር ደግሞ ዘንከትከት ብሎ ይሰራላቸዋል። በከሽከሽም በፈንድሻም ዲዛይን ይሰራል። ያለ ከሽከሽ ብፈልጉም እንዲሁ ከታች ምንም ነገር ዲዛይን ሳይኖረው ከላይ ብቻ በዲዛይን አልቀው ይሰራላቸዋል። አንገቱ ደግሞ ኦ፣ አራት ማዕዘን፣ ቪ ብዙ አይነት የዲዛይን አማራጭ ስላለ መሰራት ይችላል። ዋናው ሽፎኑ ቆንጆ መሆኑ ነው። እና ደግሞ ሰፊ ነው ልብስን የሚያሳምረው ሰፊ ነው ቆንጆ ስፌቱ ላይ ነው ቆንጆ ስፌት ሲሰራ በጣም ተወዱታላችሁ ማለት ነው። ይሄ እንግዲህ በጣም የሚያምር የፖስት ልብሶች ናቸው። ተወዱታላችሁ ለዚህ አልቆረጥ አምስት ሺ አምስት። ይሄኛው ስቶክ ሽፎን ነው። አርበ ሰፊ ሽፎናችን ነው። ይሄ ደግሞ በጣም የሚያምር አበቦቹ ቆንጆ የሚያምር በቡኒና በነጭ የተሰሩ ናቸው። ተወዱታላችሁ ብዬ አስባለሁ። ስቶክ ሽፎኖች እንግዲህ ብዙ ሰው ይወዳቸዋል። አሁን ላይ በጣም ነው የሚያምረው። በአምስት ሜትርም፣ በአራት ሜትርም ይሰራላቸዋል፣ በስድስት ሜትርም። ይሄ ደግሞ የሚያምር ነው አያምርም? በጣም ነው የሚያምረው። አበቦቹ፣ ዲዛይኑ በጣም ቆንጆ ናቸው። የአበቦቹ አቀማመጥ ራሱ በጣም ነው የሚያምረው። እንግዲህ እንደዚህ አልቆሎት አምስት ሺህ አምስት መቶ ነው። ተወዱታላቸው ብዬ አስባለሁ። በነገራችን ላይ ይሄ ሽፎን በጣም ብዙ ነው የነበረው ቴዲ፣ ግን በጣም ሰው ስለሚወደው እንደዚሁ እያለቁ እያለቁ እናያሉ ማለት ነው። ስለዚህ ሳያልቅባችሁ ሽፎን ውሰዱ እያልኩ፣ ይችኛ ሽፎን ደግሞ እንደምታዩት ታምራለች። አለ ጥቅም የተሰራች በጣም የምታምር ልብሳች ነች። አርበስ ጠባብ ነች። ስታያትም ታስታውቃለች። አርበ ጠባብ ሆና በሻይና የተሰራች ነች። አርበ ጠባብ ደግሞ ከስቶክ በጣም ግራሙ ያነሰ ነው። በጣም ቀላል ነው። ሲለበስ በጣም ቀላል ነው። ስለዚህ ለሰውነት ምቹ ነው ማለት ነው። እንግዲህ እንደዚህ አልቆለት በአምስት ሜትር አምስት ሺ አምስት መቶ ነው። ከለሯም አበቧም ትክትክ ዝቅ ብላ የተሰራች በጣም ታምር ነች። ችኛዋ ሽፎን ደግሞ አርበ ጠባብ ሽፎን ነች። ችኛ እንግዲህ አራት የከለር አማራጮች አሉት። አሁን የቀረችን የችኛ ከለር ነች ማለት ነው። እያለቁ የመጡ ናቸው። በጣም ነው የሚያምረው። እንዲሁ ከለሩ ለመጥራት የሚከብድ አይነት ከለር ና ያለው ግን ያምራል። ዲዛይኖቹ የሚያምሩ ናቸው። በዚህ ግዛግ የተሰሩ ናቸው። መደቡ ጥቁር ነው። በጣም ነው የሚያምረው። ይሄ እንግዲህ በአምስት ሜትር እንደዚህ አልቆለት አምስት ሺ አምስት መቶ ነው ማለት ነው። ችኛዋ ሽፎን ደግሞ አርበ ሰፊ ሽፎናችን ነች ሆና በጣም ቀላል ናት። ከስቶኩ ራሱ በጣም ቀለል ያለች ነች። ስቶክ ብለን ስናስበው አንዳንዱ በጣም ግራሙ ከባድ የሆነ እሺ፣ ደግሞ በጣም ቀላል ናት ማለት ነው። ያር በጠባቡ አይነት ኪሎ ነው ያላት። በጣም ታምራለች። አበባ ፍንትክትክ ብለ የተሰራሽ በፒንክ የተሰራሽ ልብሳችን ነች። እንደዚሁ ያሸበረቀች የምታምር ልብስ ነች። እንግዲህ አልቀላት። ዋጋው ተመሳሳይ ነው 5500 ነው በ5 ሜትር ሚሰራ በ6 ሜትር ይሰራል። እናንተ በፈለጋችሁት ዲዛይን እንሰራለን ማለት ነው። ችኛ ሽፎን ደግሞ አርበሰ ጠባብ ሽፎናች ነች። መደቡ በቤጅ ነገር ያለቀ ሆኖ ሻይን ያለው ቤጃ ነው። ችኛ አበቦቹ በቤጅ ያለቁ ናቸው። በቤጅ ኃይል በጣም ያምራል። አር በጠባብ ናት። እንግዲህ በአምስት ሜትር እንዲሁ ዘንከትከት ብላ ስትሰራ በጣም የምታምር ልብስ ነው የምትሆነው። ተውድታላችሁ ብዬ አስባለሁ። እንደዚህ አልቆላት አምስት ሺ አምስት ሆን መቶ ነች ማለት ነው። ኛ ሽፎን እንግዲህ በጣም የምታምር በቢጫ ያሸበረቀች፣ በነጭ ያሸበረቀች ሆናችነች ብዙ አይነት አበቦች አሉት በጣም ነው የሚያምሩት እንግዲች አዲስ አመትም እየመጣ ነው አይደለም። ለአዲስ አመትም ትሆናለች ብዬ አስባለሁ። ራሷ ነች አንድ አበባ ፍንትክትክ ያለች ነች። አዲስ አመትን ታመለክታለች። እንግዲች ለአዲስ አመት ለምትፈልግ ቆንጆ ሆና ትሰራላቸዋለች። እንግዲህ ይሄ አርበ ሰፊ ነው። ስቶክ ነው። ስቶክ እንግዲህ በሜትር በቂ ሆኖ ይሰራል ቆንጆ ሆኖ ይሰራላችኋል። አንገቱ በፈለጋችሁት ዲዛይን አማራጭ ይሰራላቸዋል። እንደዚህ አልቆላት 55 ይሄኛው ሽፎን ደግሞ በጣም የሚያምር ስቶክ ሽፎናችን ነው። ከለሩና መደቡ ደግሞ ወደ ሰማያዊ ነገር የተሰራ ነው። በጣም ነው የሚያምረው እንግዲህ ድምቅ የሚያደርግ አበባ ሲኖሩ፣ በነገራችን ላይ ሽፎን ድምቅ ነው የሚያደርጋችሁ፣ በጣም ነው የሚያደምቃችሁ። ሽፎን ደግሞ አበባ ከሌለው ዝም ሲል ሰው አይወድም። በጣም ነው የሚያምረው፣ እንደምትወዱት እርግጠኛ ነኝ። እንግዲህ ይሄ በአምስት ሜትር እንደዚህ አልቆለት አምስት ሺ አምስት መቶ ነው ዋጋው። እንደነገርኳችሁ ሽፎኑን ትወዱታላችሁ ብዬ አስባለሁ። በዛ ላይ ለስላሳ ነው፣ ለሰውነት ቀላል የሚሆን ሽፎናችን ነው። ቆንጆ ልብስ ነው። እችኛዋ ሽፎን በጣም ታምራለች። ለምሳሌ እንግዲህ ካያያዛችሁ ነው፣ አርበ ጠባብ ነች። አርበጠባብ ስትሆን ልብሷም ጠበብ ወርዷም ጠበብ ይላል። ያ ያ እቺ እንግዲህ አርበ ጠባብ ናት። ዲዛይኗ በዚግዛግ የተሰራ በጣም የሚያምር ልብስ ነው። ይሄ ተሰርቶ ሲያልቅለት ደግሞ እንዴት እንደሚያምር ዲዛይኑ እንግዲህ እቺ በ አምስት ሜትር ጠንቀቅ ብላ ተሰርታ ተቀርብላችኋለች። በአንገቱ በፈለጋችሁት በኦም በአራት ማዕዘንም በቢሚ ይሰራል። በፈንድሻም በከሽከሽም ይሰራል። ከሽከሽ እዚህ ጋር ለማፈልጉ አንገት ላይ ብቻ ዲዛይን ሆኖ ወጥ ሆኖ ይሰራል ማለት ነው። አንገቱ ደግሞ እጁ ደግሞ ሙሉ ለምፈልጉ ሙሉ አምባር እዚህ ጋር ለምፈልጉ በፈለጋችሁ ዲዛይን አማራጭ እንሰራላችኋለን። በጣም ነው የሚያምረው። እንግዲህ እንደዚህ አልቆላት 5500 ነች። እቺኛል ሽፎን እንግዲህ አርበ ጠባብ ሽፎናችን ነች። በጣም የሚያምር ዲዛይን ነው ያለው፣ እንደምታዩት በጣም ቆንጆ ሆኖ፣ ይሄ በፐርፕል ያለቀ ሆኖ፣ ይሄ በወርቃማ ያለቀ ነው። በጣም ተወዱታላችሁ ብዬ አስባለሁ። ይሄ እንግዲህ እግሩ ላይ ያለው ዲዛይን ነው። ይሄ በእግሩ ነው የሚሆነው። ይሄኛው ዲዛይን እግሩ ላይ ነው የሚሆነው። ይሄ እንግዲህ ወርቃማ ፓት እግሩ ላይ ዙሪያውን ሲሆን፣ በጣም የሚያምር ልብስ ነው የሚሆነው። በጣም ተወዱታላችሁ ብዬ አስባለሁ። ይሄ እንግዲህ በአምስት ሜትር ነው የሚሰራው። አምስት ሜትር የሚያምር ነው የሚሆነው። ነጠላው ደግሞ በብሉና በወርቃማ ሲሰራ ልብሱ እንግዲህ እንደ እንደሚያደምቅ እናንተ መገመት አይከብዳችሁም። እንደዚህ አልቆለት አዎ፣ አምስት ሺ አምስት መቶ ነው ማለት ነው። ሌላኛዋ ተመሳሳይ ከዛኛው ካሳያችሁ ጋር ተመሳሳይ የሆነ ሽፎናችን ነች። ዘራቸው አንድ ነው። እነዚህ ልብሶች ዘራቸው አንድ ነው። የሚለያየው ዲዛይናቸው ነው። ታች ላይ እንግዲህ እነዚህም ወርቃማ ወርቃማ ነገሮች አሉት። የጥበብ የቀሚስ ጥበብ ነገር ነው ያሉት። ዲዛይኖቹ በጣም ያምራል መሀል ላይ ያለው የቀሚስ ጥበብ ይመስላሉ። በጣም ነው የሚያምሩ፣ እንደምታዩዋቸው ከለሩ ደግሞ እንዲሁ የሚያምር ከለር ነው። ብዙም የማይረብሽ አይነት ከለር ነው። እንግዲህ ይሄ አልቆለት ስታዩት ደግሞ በጣም የሚያምር ነው የሚሆነው። ይሄ ልብሶች እንግዲህ አብሶ እናቶች ይወዷቸዋል። እነዚህ ልብሶች በጣም ነው የሚወዳቸው። እንደዚህ አልቆለት በጥበብ ነጠላ ለእናቶች ሲሰራ በጣም የሚያምር ቀሚስ ነው የሚሆኑ ሽፎን ነው የሚሆነው እንደዚህ ያልቆረጥ አምስት ሺ አምስት መቶ ነው ማለት ነው። ይሄኛው ደግሞ ሌላኛው የከለር አማራጫችን ነው። አሁን ያሳዩዋችሁ አይነት ሆኖ በከለር ነው የሚለያየው። ከለሩ ይሄ በቡኒኝ የተሰራ ነው። ታቹ በወርቃማ ያለቀ ነው። በጣም ነው የሚያምረው። ይሄ አሁን በጥበብ ሲሰራ በጥበብ ነጠላዎች፣ በጥርጥር ነጠላዎችም ሲሰራ በጣም የሚያምር ሽፎን ነው የሚሆነው። ተወዱታላችሁ ቢያስባለሁ። ያን በአምስት ሜትር ነው የሚሰራው። ከአምስት በታች መሰራት አይችልም። በአምስት ሜትር ሲሰራ ቆንጆ ልብስ ስለሚሆነው ዋጋው እንደነገርኳችሁ አምስት ሺህ አምስት ነው። ይችኛዋ ደግሞ ሌላኛዋ ከለራችን ነች። በጣም ነው የምታምረው። ደግሞ ይችኛዋ ወርቃማ ሆኖ ይሄ ፐርፕሉ ከለር ወርቃማ ሆኖ እንዲደምቅ አድርገው በጣም ነው የሚያምር ሻይን ነገሩ ራሱ እዚህ ጋር በጣም ደምቆ ታየ። ምክንያቱም መደቡ ጥቁር ፐርፕል ስለሆነ ማለት ነው። በጣም የሚያምር ነው ሻይኑ ደግሞ ይሄ የማይለቅ ነው ቴዲ። ስለዚህ በጣም የሚያምር ሽፎን ነው። እንደዚህ አልቆለት እንግዲህ አምስት ሺ አምስት መቶ ነው። ይህቺኛዋ ሽፎናችን ደግሞ እንደዚሁ አርብ ጠባብ ሽፎናችን ነች ቢጫ አበባና ውስጡ ደግሞ በቡኒኝ ያለቀ ነች። እዛ ላይ ሻይን ነገሮችም አሉት፣ ሳይበዛም ሻይን ነገር አለው። በጣም የሚያምር ልብስ ነው። እንደዚህ አልቆለት ደግሞ አምስት ሺ አምስት መቶ ነው። ዋጋውም ተመጣጣኝ ነው። ልብሱም በጣም ታምርናት። ቢጫ ደግሞ በቡኒ ስትሰራ ልብሱ የሚያምር ነው የሚሆነው ማለት ነው። ስለዚህ እንደዚህ ነጠለው ደግሞ በቢጫና በቡኒ ተቀላቅሎ ይሰራላቸዋል። እንደዛ ሲሰራ ደግሞ በጣም የሚያምር ሽፎን ነው የሚሆንላችሁ። አሁን ላይ ደግሞ ሽፎን በጣም እየተወደደ ነው። ነው ቴዲ? ሰው ተጠቃሚ ሆኗል። አዎ፣ በጣም ነው ሽፎን ሰው የሚወደው በጣም ያምራል። በተለይ ዲዛይኖቹ ደግሞ በተለያየ ዲዛይን አማራ ሲሰራ ስፌቱ ልብሱ እንዲያምር ያደርገዋል ማለት ነው። የለበሱ በጣም ነው የሚያምረው። ዜናዬ እንግዲህ ተሰርተው ሲያልቅላቸው እንደዚህ ነው አለ ፏ የሚሉት። አዎ እንደዚህ ነው ፏ የሚሉት። እንግዲህ አያምርም? በጣም ነው የሚያምረው። እንግዲህ ደስ አይልም? ዲዛይኑ ቆንጆ ነው። አንገቱ ኦ ነው ይሄ፣ ደግሞ እጁ ደግሞ በላስቲክ ያለቀች ነች። እንደዚህ ሽብሽብ ላላስቲክ ያለቀች ነች። ይሄ ደግሞ በፈንድሻ የተሰራ ነው። አንዳንዴ ቀጭን ከሽከሽ የሚፈልጋለ እቺ በፈንድሻ ያለቀች ነች። በጣም ነው የሚያምረው ሽፎኑ። እዛ ላይ ደግሞ ሳተን ነው እንደ ነገርኳችሁ ቀላል ነው። ለሰውነት በጣም የማይከብድ ነው። ይሄውም በአምስት ሜትር የተሰራ ነው። አዎ በአምስት ሜትር ሲሰራ እንደዚህ ቆንጆ ነው ማለት ነው። በጣም ነው የሚያምረው ሰው በስድስት ሜትር የሚፈልግ ሰው አለ፣ ግን እኛ በአምስት ሜትር አልቆለት እንደዚህ ስታዩት በጣም ያምራል ብዬ ነው የማስበው። ስድስት ሜትር ለመፈልጉ በስድስት ሜትር እንሰራለን። በአምስት ሜትር ደግሞ እንደዚሁ ያምራል። ቆንጆ ልብስ ነው። በዛ ላይ አንዳንድ ሰዎች ፈንድሻ ከታች የሚፈልጉ አሉ። ከጉልበት በታች ከጉልበት በላይ ለሚፈልጉ አሉ። ጉልበት በላይ ሲሆን ውበቱ ያምራል ብዬ አስባለሁ። አያምርም? እዚህጋ ሲሆን ፈንድሻ ከሽከሽም እዚህጋ ሲሆን በጣም ያምራል። ከጉልበት በታችም ለሚፈልጉ እናደርጋለን። ግን እንደኔ እንደኔ ከጉልበት በላይ ሲሆን በጣም ያምራል ማለት ነው ወድጃቸዋለሁ እስካሁን ከመጣው ደግሞ፣ ከስቶክና ከሽፎኖች ሳተኖች በጣም የሚወደዱ ልብሶች ናቸው ማለት ነው። ይሄኛው ሽፎን ደግሞ ሌላኛው ሽፎናችን ነው። አርበ ጠባብ የምንላቸው ሽፎን ይሄ ነው ማለት ነው። ሳተን አሳይቻቸዋለሁ። ይሄ ደግሞ አርበ ጠባብ ሽፎናችን ነው። በዛ ላይ ደግሞ ሻይን ነገሮች አሉት። ቅድም እንዳሳየዋችሁ ሳይሰፋ አሳይቻቸዋለሁ። ይሄ ደግሞ የተሰፈው ልብስ ነው። ይሄ እንግዲህ በአምስት ሜትር ነው የተሰራው። በአምስት ሜትር በጣም ያምር ነው። ተወዱታላችሁ ብዬ አስባለሁ። ከለሩም በጣም ቆንጆ ነው እንደምታዩት። በአምስት ሜትር በቂ ነው። በጣም ነው የሚያምረው። እንግዲህ እንደዚህም ደግሞ ከወገብ በታችም ከወገብ በላይም ያለውን ዲዛይን ንገሩ ለምትሉ የተለያየ ዲዛይኖች እነግራቸዋለን። በጣም ነው የሚያምሩ። ቅድም ያሳየኋችሁ ከሽከሹ እዚያ አካባቢ ነበረ። አሁን ደግሞ ትንሽ ወረድ ብሎ የተሰራ ነው። በጣም ትወዱታላችሁ ብዬ አስባለሁ። ከለሩ ደግሞ እንደዚሁ የሚያምር አይነት ከለር ነው ሽፎኑ። እንግዲህ ሽፎኖች ደግሞ ደስ የሚለው ምንድን ነው፣ ቀላል ናቸው ለሰውነት። እነዚህ አርበ ጠባቦች ለሰውነት በጣም ቀላል ናቸው። እንግዲህ ይሄ በፈንድሻ የተሰራ ነው። ላስቲኳ ምዚ ጋ በእጇ አጭር ሆና የተሰራሽ ነች። እጇ በጣም ታምራለች፣ ትወዱታላችሁ ብዬ አስባለሁ። ወደ ቤተሰቦች የዛሬዎቹ አልባሳት እነዚህ ናቸው። ዛሬም ደግሞ እንግዲህ በጥያቄያችሁ መሰረት ሽፎን አልባሳትን አቅርበናል። ያያችኋቸው ሙሉ ያላያችኋቸው በእጃችሁ ያሉ ሌላ ቪዲዮ ላይ ሌላ ፕሮግራም ላይ ያያችኋቸው የሽፎን አልባሳትን በተቀመጡ ስልክ ቁጥሮቻችን ብትልኩልን ጥንቅቅ አርገን ሰርተን በያላችሁበት እናደርስላችኋለን ማለት ነው። ከዚሁ ከዜና ጥበብና ሽፎን ማለት ነው። ሰብስክራይብ አድርጋችሁ ቤተሰብ ትሆኑ ደግሞ ለዘላቂ ወዳጅነታችን ይጠቅመናል። ሰብስክራይብ ማድረጋችሁን አትርሱ። ምክንያቱም በየሁለት ቀኑ በየሶስት ቀኑ አዳዲስ ነገሮች በዚሁ ቻናል ፖስት ስለምናረግ ስለምንለቅ ማለት ነው። ሰብስክራይብ አድርጋችሁ የደወል ምልክቷን ብትጫኑ እንደ እንደለቀቅን በያላችሁበት ይደርሳችኋል። አዳዲስ ነገሮች በየጊዜው ይኖራሉ ማለት ነው። እጅግ አድርገን እናመሰግናለን። ላይክ አድርጋችሁ ከዚህ ቪዲዮ ዛሬ እንወጣለን፣ እንሰነባበታለን። ሳምንት እንመለሳለን።